ድሬዳዋ ፖሊስ ነው የከሰሳት ወደ ድሬዳዋ ነው ሄደችው ዛሬ ሄዳለች ወደ ድሬዳዋ ሰኞ ፍርድ ቤት ትቀርባለች ነገር ግን አሁንም በጃኒ ስም ሁላችንም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት ሁለተኛ ነገር ቤተሰቧን እናቷን ምስረዳ ልጅ ናት ሶስተኛ ነገር ደግሞ ይህ ሁሉ ጣጣ ይመጣል ብላ አይደለም ሁላችንም ይቅር ብለናት እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን እባክን አጥፍታለች ስተሰርታለች። አዎ፣ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባክህን በቃ እባክህን እባካችሁን የድሬዷ ህዝቦች፣ የድሬዷ የሀረር ልጆች፣ በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ ያዘው ነው በይቅርታ እናንተ ይቅርታ ብታደርጉም ህግ ያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ አዳነች አበቤ እንዲህ ስታርገበግብሽ ሮማንም አልያዝሻትም? አብይን እንዲህ ስታርገበግብ አለያስ እናንተ ትፈራላችሁ። የራሳችሁን ዜጋ ታከብሩ። የኢንግላንድ ፓስፖርት ትፈራለ። የአሜሪካን ፓስፖርት ትፈራለ። ጃኒ የኢትዮጵያ ፓስፖርት ነው ያላት። አትፈራትም። ልጅ ናት። ሳቅ፣ አንተ ሳቅ። ቦርኮ አንተን እኔ አደለውኝም። መሬት ሽጠ ነው የምትኖረው ሰርተ አይደለም። የትኛውን ፈጥረህ ነው? የትኛውን ፈጥረህ ነው? ምን ፈጥረ ምን ሰርተ ነው? ድንጋይ ተሸክመ ነው? ድንጋይን የሚሸከመው ምስኪኑ ነው። አንተ ኮትና ሱሪ ልበስና ዚጋ ቁጭ ብለን የሀገርን ሀብት ሽጥ ሽጥና ለቤተሰቦችን መኪና ግዛ። ከዛ የበለጠ ምንም ነገር አታደርግም። ጭንቅላት አይደለም እያደረክላቸው ያለው። ሁላችሁም ሌቦች ናችሁ። ሌቦች ናችሁ ሌቦች ናችሁ። ሀገር አይደለም እያስተዳደራችሁት ያላችሁት ሌቦች ናችሁ ስንላችሁ በስነ ስርአቱ ሌቦች ናችሁ ተቃወ እኔ የማንም ድርጅት ደጋፊ አይደላችሁም። ለሀገራችሁ በስነ ስርአታቸው እውነት እናንተ ፍትሃዊ አይደላችሁ፣ ፍትሃ አይደላችሁ። ያ ይሄ ፋኖ ከሆነች ብር የምታመላልስ ከሆነ የምታመላልስ ከሆነ ለምን የድሬዷ ሪኮርድ እስከሚወጣ ድረስ ጠበቅ የድሬዋ ሪኮርድ እስከ ከዛ በፊት አውቀ ከሆነ ፋኖ ነው መሆኗን፣ ከዛ በፊት ገንዘብ እንደምታመላለስ መኒ ላውንደሪ ከሆነች ከዛ በፊት ሁሉ ለምን አላሰርካትም? ለምን አላሰርካትም? ለምን ማስረጃ የለህማ።